አቤል ምን እያለሽ ነበር? ምንም ምንም እያለኝ አልነበረ። ከኛ ጋር ለመሄድ ታስቢና፣ ህይወትሽን ገሀነም ነው የማደርግብሽ። እሺ፣ አንቹሻ ቦታሽን ያሳወቅኩሽ መስሎኝ ምን ያህል አቅምሽ ያንጠራራሻል። ይሄን ነበር የፈራሁት። በይ በዚህ ሰበብ አስወጫት። ምን አጠፋው? እኔ ልገልሽ እንደምችል አላወቅሽም ኖ ወይስ ምንም አታመጣም ብለሽ ነው አቤል

በጣም ይቅርታ አድርግልኝ። ወይ ምን አድርጋሽ ነው አቤል? በጣም ይቅርታ አድርግልኝ፣ በጣም ይቅርታ አድርግልኝ። ባበላችሽ ባጠጣችሽ ነው አንቺ እጅሽ አንስተሽ የኔ እናት የገደልሻት። አቤል አቤል፣ በጣም እና ይፈልግ ብትናደች

ወይኔ ጉዴ! በሁለት ሬሳ ማ አልተከበብኩ? ገደልኩሽ። ወይኔ ጉዴ! ታዲያ እናቴ አሁን እኔ ስለምንኖራል በቃ

በጣም ይቅርታ፣ ስራ እኮ ይዤ ስለነበረ ነው። ይሄም እኮ ስራሽ ነው። ስራሽን በአግባባት ሰሪ። በጣም ይቅርታ። አቤል፣ የለም እንዴ። አቤል አቤል። አለ ተኝቷል። ማኪ፣ ክፍለን ተዚህ የምትሰራለ እኔ እኩል እንደምት መጪ አላወቁም ነበር። ንቀት መሆኑ ነው፣ ስልኬን የማታነሳው። ሌላው ቢቀር ከኤርፖርት እንኳን ብትቀበለኝ ምን አለበት? ደውልሽ ነበር እንዴ? ሲሪየስሊ በቃ እንደዚህ ነው የምትቀበለኝ? ኦ ማኪ እንደምትመጭኩ ስለጋቦኪ ነው። ሶሪ። አልናፈኩም ሰላም እንኳን አላልከኝም እኮ። በቃ በቃ አያስፈልግም። ደግሞ እዚህ ቤት ነው እንዴ የምትኖሩ? ያው በቃ። እቃ ውጭ ነው እቃ ናንሳ። ሲዳየው፣ ምንድን ምን አይነት ነገር ነው? ያየሁሽ አላውቅም። ወይኔ ልቤ! ገና አየሩንም ቤቱንም ስላለመድሽው ነው። አይዞሽ የእኔ ልጅ፣ አይዞሽ። እኔ እዚህ ቦተኛ ሳልፈልግም፣ የሆነ ቦታ ይዘኝ ሂድ። መሽቷል እኮ በዚህ ሰዓት ከቤት ወተን እኮ ለሌላ አደጋ መጋረጥ እኮ። እውነቱን ነው ልጅ፣ ባይሆን ነገ ሌላ አማራጭ እንወስዳለን። ምን ተፈጠረ? ጥላቢስ! ይህን ያንቺ ኮታ ይሆናል ሰውን ሁሉ የሚበጠብጥ። አንቺ የት ነበርሽ? ኪችን፣ እቃ እያጣጠብኩኝ ነበር። ራሷ ናት፣ ሆን ብላ ነው እየተቀያየረች ስታስፈራራኝ የነበረው። አረን ይዘው ነበርኩ። ምን ብዬ አስፈራራለሁ? ዝም በይ። ያንቺ ደባ መቼ ጠፍቶኝ። ቆይ የማደርገው ነው ያውቃል። በቃውን ነገር እናብረድ። ማኪና ገትንት፣ ግን መተኛት አልፈልግም። በቃ አንቺ ትተኛለሽ፣ እኔ እጠብቅሻለሁ። አዎ ግን፣ ሳታስበው ብተኛስ? አንቺ ጥዬ በጭራሽ። እመኝ እናተኝ እንዳተኛሽ ጠብቀኝ፣ እሽ? ከዛ ደግሞ እኔ ስነቃ እጠብቅሃለሁ። እሺ፣ በቃ ዝም በሽ ተኝ ነው ያለው። እሺ፣ ገና መምጣቴ እኮ ነው። እንዴት እንደዚህ ትላለህ? እኮ እየጮሽ እኮ ነው። እንዴት ነው መደማመጥ የምንችለው? ከተማ እንዴት ነው የምታናገረኝ? ሰው እንዴት እዚህ ቤት ውስጥ ይኖራል? እንግዲህ እስከ ዛሬ ስኖርበት የነበረው ቤት ነው። ዛሬ ምን ተቀየሮ ነው መውጣው? እኮ አለመቀየሩ ነው ያልወደድኩት። ሁሌ አንድ አይነት ነገር አይሰለችም? እሺ ጊዜ እኔ የፈለግኩት ነገር በቀጠሩ እንዲቀር አልፈልግም። በዛ ሌሊቱን ሙሉ ሳልተኛ ነው ያደርኩት። እኔ ምልበል አላቅም፣ ብቻ ዛሬ እዚያ አናድርም። አይ ካልክ ደግሞ እኔ ይወጣለሁ። እሺ በቃ የሆነ ነገር እንፈልጋለን ነው። አቤል አቤል ከወጣ ቆየ። ነይ እስቲ ቁጭ በይ እና ከእናትሽ ጋር እናውራ፣ እንመካከር። በቃ ቆይ፣ መደወል አለብኝ። ሄሎ፣ አንተ የታባህ ነው ያደርገው? ጭራሽ የእኔን ስልክ በሴት ናስነሳለህ? እኔ ለወደፊታችን እፈጋለሁ፣ አንተ ጭራሽ ትንዘላዘልኛለህ። አውቅሻ። ማን ጋነ ደውልሽ? ጭራሽ ማን ልበል ማለት ነው? አይቀረ አንተ ልክስክስ። መጀመሪያ ተረጋግኝ፣ ምናምን እንደተፈጠረ ነገር እሱን አንተ አስረዳኝ እንጂ እኮሽ። የምን ላስረዳሽ? አላቅልህም። ጠዋት ማናት ያነሳችው ደወለች ነበር። እንግዲህ ትሁት ነች። መጥቶ ነው የማናት ትሁት፣ ሰራተኛችን እናት ቢሆን ይሻላል። እና የቤቱን ነገር ምን አደረግክ

ምን ውላለን ብለን ነው? ዝም ብለን ነበር ስለዛሬ የምንኖር እና፣ ትሁትስ? ትሁት በቃ እሺ። ለማንኛውም ደውላል አይደለማ። ማሚ፣ አንቺን የሆነ ነገር በይዋ። እንዴ እኔ ምን እለዋለሁ? ምትኖሩበት እናንተ ናችሁ ከገባህ እኔ እዚህ ቤት ለሰከንድ መኖር አልፈልግም። እንዴ ተይ እንጂ ገና ከመምጣትሽ ፈጣሪና መስገንኛ ሳልጨርስ እንዲህ አይነት ዱብዳ ታወርጅብኛለሽ እኮ ለእኔም ለርሱ ጥሩ አይደለ። ነው ልጄ፣ ግን እኮ አንቺም ገና ልጅ ነሽ። ገንዘብ ስላለሽ ብቻ አብራችሁ ጥፉ አይባልም። አንቺም ደግሞ ተማክራችሁ አስባችሁ የምታደረጉት ነገር ጥሩ ነው። የዛን ጊዜ ትዳራችሁ የተባረከ ይሆናል። እኔ እዚህ ቤት ለሰከንድ መቆየት አልፈልግም። በጣም እየጨነቀኝ እኮ ነው ማሚ። በዛ ላይ ሰራተኛዋ እንዴት እንዴት እንደሚያደርጋት የእሷን ተይው፣ መፍትሄው ቅርብ ነው። ልትወጡም አይደለም ማሚ ማለት ነው? ብንወጣም እኮ እሷ በራ ነው የምትሆነ። ይሄማ በጭራሽ አይሆነም። እውነቷን ነው፣ በአዲስ ቤት አዲስ ሰራተኛ ነው ጥሩ። ይህ የቤቱን ስር ጭራሽ ትውትን። እሷማ ትሄድ ከሆነ እኔም አልሄድም። እንዴ እሷ እኮ ወደፊት ቢስትህናት ብትሆንስ ሜጃ፣ የሌላት ልጅ እንዴት መደረሻ ሰጠታለሁ? ይሄ አንተን አይመለከትም። እሷን የራሷን ህይወት ትምህርት። መጀመሪያ ትጠራና መሄድ እንደምትፈልግና እንደማትፈልግ ራሷ ትጠይቅ። ትሁት ትሁት ነይ፣ ከእነሱ ጋር መሄድ ትፈልጊያለሽ ወላ አትፈልጊ? አይ እኔ እንኳን እዚህ ብቆ ይሻልኛል። ትሁት ምን እያለሽ ነው? ስለ እኔ አታስብ። እኔ እዚህ ከማዘርጋ ቆያለሁ። ወግ ነው ሲዳሩ አለ እኔ ምን መስይሻለሁ? እኔ እኮ ባለትዳር ነኝ። ነገ ሄዳለሁ። ቤቱን እዚህ አቅፈሽ ልትቀመጪ ነው? በቃ ወይ፣ እንደዛ ከሆነ ሌላ ቦታ ፈልጋለሁ። ከዚህ ሁሉ ለምን አብረሽ ናት ይ አይ፣ ባሌር ነው የሚሻለው። ለምን እንዴ ምን ነው? አልሄድም አለች እኮ። ምን አድርጊ ነው የምትላት? አ አታስገድዳት ተዋት። በቃ ጨርሰናል ነው፣ ወደ ስራሽ ሂጂ። ለምንድን ነው? በቃ ልቤና ራሴ ማታለል አልፈልግም ይሄ ደግሞ ምን ማለት ነው? እንጃል ብቻ፣ ግን በቃ ውስጤ ቅስሙ ተሰብሯል። አቃለሁ በመረዳት ሰበብ ጎድቼ ሊሆን ይችላል። ግን ደግሞ እፈልግሻለሁ። ተው እንጂ መሄጃ የላትም። ማንም ያስጠጋት የለም ብለ ልትጮት ቢኑ አይደለ? በጭራሽ እኔ ኮ እንደዛ ባስብ ኖሮ ብዙ ጊዜ ኳብረሽ ነበር። ቀን እየጠበክ ይሆናላ በዚህ ልክ። አዎ ምን ነው አውቅሽ ህይወትን በጠብጣለሁ ብለሽ ከሆነ እመኝ፣ ምኑ ነገር አይፈጠርም። እኔማ እኮ የተናገርኩት ምንም አይፈጠርም። ጥሩ ሰው ነህ ብዬ ነበር፣ አሁንም ነኝ። አልሄድም ካልሽ ግን እኔም አልሄድም። ቆይ ምን የተነካና ነው ማትሄደው? ማሚቶሙት አልሄድም። ለሚፈጠረው ነገር በሙሉ ሀላፊነት ወስችልሽ። አቤል፣ ምን እያለች ነበረ? ምንም ምንም እያለኝ አልነበረ። ከእኛ ጋር ለመሄድ ታስቢና፣ ህይወትሽን ገሀነም ነው ማድረግብሽ። እሺ ሲጀምር እኔ እኮ መሄድ እንደማልፈልግ ሁሉም ሰው ፊት ተናግሬያለሁ ግን ግን ምናምን አትበይ። ወደ ምትፈልግ ቤት መሄድ ትችያለሽ። ምንድን ነው? ገረዳችን እንደማትከተለን እየነገረችኝ ነው። በቃ ምንም አያሳስብህ። እስታንዳርዳቸውን ጠብቀው የሚያሰለጥኑ ኤጀንቶች አሉ አልክ። ከእነሱ እናስመጣለን ምን ይዘጋሃል? የሰርጋችን አዳራሽ ወን ቀድሚያ መያዝ ስልክ አንቺ ነ እያልክኝ አልነበር እንዴ? ይኸው ራስን ዛሬ ላይ ተመልከት። ለሰው ከማሰብ መጀመሪያ ለራስ አስብ። ሁሉም ነገር እኮ በጊዜ ይደርሳል ብዬ እኮ ለምን ነገር ጊዜ መስጠት አያስፈልግም። ያን ያርግ ያልኩን ብታደረግ ኑሮ እንደተጋባን አዲሱ ቤት በገባን ነበር። ለማንኛውም እደውልሃለሁ። ስልኬን አንሳ። ምን ሄድበት ቦታ አለ? እንዴ፣ ምን ነው? አረ ሊያሳብዱኝ ነው። ልብሴ ነው ልቆኩ ልልኩ እና ማን መጀመሪያ፣ በደንብ ለመረጋጋት ሞክር። እሺ ወይኔ ጭራሽ ሰው መሆኔን እረሱት። ሁሌም ቢሆን አንቺ ጋር ሰላም አለ። እንዲህ ማለት አላቅም። ሁሉንም ሳያቸውን ነጫነጫለሁ፣ ያስጠሉኛል። ኢቨን የሚቀበሉኝ በነገር ነው። ሴኙኝም እንደዚሁ። አንቺ ጋር ስመጣ ግን ደስ የሚል ሰላማዊ ስሜት አለሁ። እኔ ኔ ልጅ እኔ ቆይ፣ ማኪ ደግሞ የት ሄዳ ነው? ግን በእኔ ምክንያት አይደለም? አረ በጭራሽ፣ ቶቴ። እንደውም አንቺ ላይ እንደዚህ ተኝቶ ጊዜ ማሳለፍ እንዴት ናፍቆኝ እንደ ነበር እኔም የምር ግን ደግሞ ስለ ማክዳ ስላልነገርከኝ በጣም ከፍቶኛል። ለዛ ነው አብራ ሊድማሽ። እስኪ አንዳንዴ አሞት ሊሆን ይችላል ማም ነገር ብለሽ አስቢ። አንቹሻ ቦታሽን ያሳወቅኩሽ መስሎኝ፣ ምን ያህል አቅምሽ አንጠራራሻል። ይሄን ነበር የፈራሁት በይ በዚህ ሰበብ ይውጣልሽ። አስወጫት። ምን አጠፋው? እኔ ልገልሽ እንደምችል አላወቅሽም ኖ ወይስ ምንም አታመጣም ብለሽ ነው? እን ቤቱ መጀመሪያ ተበልቷል አሉ ማለት ነው። መጀመሪያ ሁሉን ነገር አጣርቻለሁ አላልክም እንዴ? ለማንኛውም ተገናኝተን ማውራት አለብን። ቶሎ ነይ፣ አሁኑኑ። መጣው በቃ። የመጀመሪያውን እንዳያዝ ንገራቸው። እዚህ ቤት የቁርስና የምሳ ሰዓት ተለይቶ አይታወቅም እንዴ? ጾም ስለሆነ እኮ ብዬ ነው። ስለምን ጾም ነው የምታወሪው? እኔ ቄስ አይደለሁ ወይም መነኩሴ አልገደልኩም አጾምም። እንደ በየ ወሬውን ተይና የሆን ነገር አድርግልሽ ስሪልኝ ቶሎ አንተ ግን አዲሱ ቤት መቼ ልትገቡ ነው? ጭራሽ ማሰብንም አልፈለግኩት። ማለት ምንም አታወሩም እንዴ? ሳይሆን በዚህ ርስ እንድናወራ ስላልፈለግኩ። ለምን ትሁት አልሄድም አለች እኮ። ለምን ተዋልኩ። ሰማይ ጠረፋ ረሰ ስትለቃት እና ማን ነው የልብውን ስብራት የሚያቅላት? አላቅም። አስበዋል በእሷ ቦታ ሆነ። በቃ አሁን ያለፈ ነገር ነው። አላለፈ። ቆይ ምን ያክል ራሱ ዳስቦ ነው እንደዚህ የራሴ ስሜት ብቻ ማዳመጥ ባደረኩት ነገር መማፈር አለብኝ። እስከማውቀው ግልጽ የሆነ ነገር የለም። ያው አፋቻችን አልተነጋገሩም እንጂ ልቦቻችን አውርተው ነበር። ጊዜ ለሚፈተው ነገር ራስን አትጉዳ። ደሳዩ እዚህ በጣም ደስተኞቹ እንሆናለን። በዛ ላይ በቅርቡ ደግሞ ሰርጋችን ነው። እኔ በጣም ደስ ብሎኛል። አንተስ? ደስ ይላል። አንቺ እዚህ ምትሰራ የለሽም። ሄደሽ ቤቱን አስታዋኪ። እሺ። አትቁጨታኒ። በቃ ለኔ ስቲታያት ቤቤ። ታውቃለህ አይደል? ግን በእኔ ያክል እንደምወድሽ። እሺ። እኔ ሞድሻለሁ። ኦ የእኔ ባትሆን ምን ይወጣኝ ነበር። እኔ ምለህ ሶፋውን እንቀይር። እንዴ በዙ ያምራል። እሺ፣ ሳምንት ይቆይና ቀይረን እናየዋለን። እሺ። እዛ ጋ ደግሞ የዘንባባባውን እናደርጋለን። እሺ ቲቪ ስታንዱ ግን አያስፈልግም። የቤቱ ውበት ያጠፈዋል። እዛ ጋ እንሰቅለዋለን። እሺ ግን አልደከመሽም? እሺ በቃ እንረፍ። ጨቅጨኳ። ሶሪ ገብዛ፣ እንረፍ። ምንቶኝ የመጣሽ ጠዋት እኮ እንዳትረብሻችሁ ብዬ ነው። እና የምንፈለግሽ ነገ ቁርስ ምን ልስራ እየለኛ አቤል፣ ኦርደር አድርጌ ማቅረብ ያለብኝ እኔ ነኝ። አይ ያው ትናንትና ኮ ስላልወደድሽው ብጠይቅሽ ይሻላል ብዬ ነው። አንቺ በእናትሽ አትመልሺልኝ፣ እና እንደዛ ያልኩሽ። ቆይ ሰራሽ ስላልተመቸኝ ነው። ምን አለ ረጋ ብለሽ የምትፈልጊው ነገር ብትነግሪያት። አንተ ኮ አልገባሁም። እኔ ነገ ከሌለው ኮ አልነገርሽኝም ብላ ኮ በረሀብ ልደፋኝ ነው። በቃ ደስ ያለሽ ስሪ ነኔ፣ እንዲያውም በአንቺ ምርጫማ አልበላ ሜኒው አንቺ አራማት መኖሪያ ቤት ውስጥ ነው ያለሽው እኮ። ታዲያ የምታስመረጠኝን ሳታዘጋጅ ነው እንድነግራት የመጣችው ቱት፣ በቃ ሂጅ። ነገ ቁርስ ውጪ ይባላል። ለምን አስፈለገ? እስኪ አንድ ቀን እንኳ ወጣ ብለን ብላ እኔ መካተኛት ደቃላይ ነው ወደከው፣ ሰላም የአቤል አለ የተባለ ጓደኛው ነው አይደል? በትክክል በዚህ መንገድ አልነበረም እንጂ ንትተዋወቁ የፈለኩት ስላወኩ ደስ ብሎኛ እና ወዴ ነው ጉዞ? ምንም እዚሁ አንዳንድ ቦታ ላይ ታያፈልቀ ይኮ ነው። ከፈለግ ተቀላቀለ እንዴ፣ በደስታ ነዋ። ቆይ የት ምንድነው ማየት የምፈልገው? እኔ እያለውማ ማንም ሰው ያስጎበኝሽ። ኦ አመሰግናለሁ። ተይ እባክሽ፣ ይሄን ከሰሙት ብዙ ያወራል። በዛ ላይ ዛሬ ያወረ ነገር ነገ ሽምጥጥ ነው የሚያደርግሽ። ሽምጥጥ ማለቴ ዛሬ ያለውን ነገ ደግሞ ማለት ነው። አንተ ምን አለ ዛሬ በእንግዳ ፊት እንኳን ባታሳፍርኝ። ያሳቀክኝ አንተ አዲሱ ቤት እንዴት ነው ደሹ? በወደውም ባልወዶ ምን መዳረሻ አለኝ ብለህ ነው? እኔ ግን እንድንታስቢ አልፈልግም። በቃ ትንሽ ጊዜ ብቻ ነው። ታገሽ ነው የምፈልገው። ምን እንዲፈጠር፣ በቃ ሁሉ ነገር ይቀየራል። እንዲከፋሽና እንድታዘኝብኝ ፈጽሞ አልፈልግም። ለምን ብዬ ባን ታዝናለሁ? በራሴ ይድልዘል እንጂ፣ እንዳስከፋሽ አውቃለሁ። ለዛ ምን ደሞ እከሳለሁ። ግን ከአሁን በኋላ የሚያስከፋሽ ነገር ካለ ነገርኝሽ እሺ? ምንድንው? ምን ይገትርሻል? ሌላም ማመጣው ነገር አለ ገብተሻል። ሳስበው ሌላ ተጨማሪ ሰራተኛ እናስገባ እንዴ? ለኔና ለንቺ ነው። እሺ፣ ሌላ ሚጠንግዳለ እችን አልወደድኳትም። በጣም መሟዘዙን ታብዘዋለች። ቢያንስ ከእሷ የተሻለ ሰው ከመጣ ተስዋት ትማራለች ብዬ አስባለሁ። ለምን ሁሉ ነገር ተሽለኛው ታስቢ? ስለኛ ደስ ነው የሚለኝ። አንተ ምን ታስባለህ? ቤት ነው ቦሳ ለምወሳ ይሰሩ ዝምበይ አንቺም ማናለሽ እኔ ያልኩት የቤቶች ባለቤት ነው። አይ ማሚ፣ የዋ እኮ ነሽ። ለልጅሽ ቤት ነው ተሸከመሽ የመጣሽው እንዴ? የልጄን ደስታ በፈለግኩበት መንገድ ብገልጽም ይከለክለኛል እንዴ? አረ ማሚ፣ መብትሽ ነው፣ ማንም አይናገርሽ። እጆትን ላስታጥቦት ማዘር ዴ። ልጅቷ ምንድን ነው ቀደም ቀደም ያደርጋት? ቆይስ ይፉ ልበል ልቤን አለከመች እኮ። እሺ፣ ደና ርፊሽ ነበር ደሞ መጣሽብኝ።

እንዴ አንቺ ምን ይገትርሻል? ዙር ቤ ደግሞ በቀናት ተነሳስተሽ ምን እንደምታደርጊ ማን ያውቃል? ሂጂ ማሚ። ገለ መበሻል ማ እኔ ቱ ማነው በሰው ቤት ግቢና ተቃጠያል። አረ ምን መቃጠል ነው እንዴ የእኔ ልጅ። የኔ ቷም ገልቱ ናት። ምራቴን ብትሆን ነገ ተነገወዲያ ጸባይዋ ሊቀየር ይችላል። አይታወቅም። አይታወቅ ለምን እ የዋናው ከሌለ የለ በፊቱ ይላል አይደለም። ማን ደግሞ ችግር አለብሽ? ምን ምታደርጊ? ሆ ያለ አይደለም። ይሄ ልጅ ከሰው ጋር ስትኖር የሰው ፀባይ ማወቅ ከባድ ነው። አብረ ስትኖር ብዙ ነገር ሊፈጠር ይችላል። ተለያይቶ መኖርና አንድ ላይ መኖር የተለያዩ ናቸው። እሺ ሆኑልሽ። ለማንም ማስብበት እኔ ሂድ። እሺ ስልኪንም አሸጡኝ። በዚህ ሰዓት ደግሞ ቢልን ደሞዝ መጠየቅ በጣም ይከብዳል። ቆይሺ በምንና እንዴት ነው ገንዘብ ማግኘት ምችለው?